ጤነስትና ንማር ተመልካቾቻችን ከቶፕ ቴንስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አማርቶች ሆን በትግራይ ህዝብ ላይ የተፈጸመው የዘር ማጥፋት ወንጀል ተሰንዶ መያዝ አለበት፣ ፍትህ እና ተጠያቂነት ሊረጋገጥ ይገባል ሲሉ ሌተናል ጀነራል ታደሰ ወረደ ተናገሩ። መንግስት የታራሚዎችን ዕለታዊ በጀት ለማስተካከል አማራጭ የቅጣት ማስፈጸሚያ መመሪያ እያዘጋጀ መሆኑ ተገለጸ። የአዲስ አበባ ከተማ የ2018 በጀት ከዘንድሮ በ108 ቢሊዮን ብር ጨምሮ ቀረበ። 85 ከፍተኛ የትምህርት ተቋማት ከትምህርት ስርዓቱ እንዲወጡ እየተደረገ እንደሚገኝ ባለስልጣን መስሪያ ቤቱ አሳወቀ። የዩጋንዳ ፕሬዝዳንት ዩዌሪ ሙሴቬኒ ሲቪሎች በአንዳንድ ሁኔታዎች በድጋሚ በወታደራዊ ፍርድ ቤት የሚዳኙበት የሕግ ማሻሻያ ፈረሙ። በትግራይ ህዝብ ላይ የተፈጸመው የዘር ማጥፋት ወንጀል ተሰንዶ መያዝ አለበት፣ ፍትህና ጠያቂነት ሊረጋገጥ ይገባል ሲሉ ሌተናል ጀነራል ታደሰ ወረደ ተናገሩ። በትግራይ ክልል በተካሄደው ጦርነት ወቅት የተፈጸሙ የዘር ማጥፋት ወንጀል ተሰንዶ መያዝ አለበት፣ በቀጣይ የትግራይ ተወላጆች ላይ እንዳይደገም የሚያስችል ስራዎች ሊሰራ ይገባል ሲሉ የክልሉ ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጀነራል ታደሰ ወረደ ተናግረዋል። ድርጊቱም ተሰንዶ ፍትህና ጠያቂነት መስፈን አለበት ብለዋል። ፕሬዚዳንቱ ይህንን የገለጹት በክልሉ የተቋቋመው የዘር ማጥፋት ጥናት ኮሚሽን ባዘጋጀው በትግራይ የዘር ማጥፋት ድርጊቶች አመላካቸው የቁሳቁስ መረጃ አሰባሰብና አጠባበቅ በሚል ርዕሰ ጉዳይ ትላንትና ሚያዝያ 9 2017 ዓ ም በተካሄደው የምክክር መድረክ ላይ በመገኘት ባስተላለፉት መልእክት ነው። የኮሚሽኑ ኮሚሽነር የሆኑት የማነስ ዘር አይ በበኩላቸው ኮሚሽኑ በውስጣዊና ውጫዊ አካላት ከፍተኛ ጫናዎች ቢደርሱበትም እነዚህን ጫናዎች ተቋቁሞ ባለፉት ዓመታት የቁሳቁስ ማስረጃዎችን ማሰባሰቡን አስታውቀዋል። መንግስት የታራሚዎችን ዕለታዊ በጀት ለማስተካከል በየጊዜው እርምጃ ቢወስድም ችግሩን በዘላቂነት ሊፈታ ባለመቻሉ አማራጭ የቅጣት ማስፈጸሚያ መመሪያ እያዘጋጀ መሆኑ ተነገረ። መንግስት በሀገሪቱ የተለያዩ ክፍሎች በሚገኙ ማረሚያ ቤቶች ለታራሚዎች የሚወጣ ወጪ ለመቀነስ የሚረዳ መመሪያ እየተዘጋጀ መሆኑን የፌዴራል ሕግና የፍትህ ኢንስቲትዩት የታራሚዎች ቁጥር ለመቀነስ የሚረዳ ጥናት ማድረጉን አሳውቋል። በፍትህ ሚኒስቴር ሚኒስቴር ዴኤታ አቶ በላይሁን ይርጋ እንደተናገሩት የታራሚዎች ቀለብ ጥያቄ ለማስተካከል የተለያዩ ጥረቶችን በመደረግ ላይ መሆናቸውን ተናግረዋል። ሁሉም ፍርደኞች ወደ ማረሚያ ቤት ከሚሄዱ አማራጭ የቅጣት መፍትሄዎችን ለመተግበር የፍትህ ሚኒስቴር ከማረሚያ ቤቶች ኮሚሽን ጋር በመነጋገር መሆኑን ሚኒስቴር ዴኤታው ተናግረዋል። በመዘጋጀት ላይ ያለው አማራጭ የቅጣት ማስፈጸሚያ መመሪያ ወደ ማረሚያ ቤት የሚገቡ እስረኞችን ቁጥር ይቀንሰዋል ተብሎ ይታመናል ያሉት ሚኒስቴር ዴታው፣ መመሪያው መቼ እንደሚተገበር ለቀረበላቸው ጥያቄ እየተመካከርንበት ነው፣ በቀጣይ ይፋ ይሆናል ብለዋል። የፌዴራል የህግና ፍትህ ኢንስቲትዩት ምክትል ዋና ዳይሬክተር አቶ ምትኩ ማዳ እንደተናገሩት በሀገር አቀፍ ደረጃ የፍትህ ተቋማት አገልግሎት እንዲዘምን የጥናትና ምርምር ስራዎችን ማድረግ የኢንስቲትዩቱ ዋነኛ ተልዕኮ ነው በማረሚያ ቤቶች ላይ በተደረገው ጥናት የታራሚዎች ቁጥር በመብዛቱ የአገልግሎት አስጣጥ የቀለብና የማረፊያ ጥረትና የተጠያቂ ፍላጎትን አለማሟላት ችግሮች እንዳሉ መለየቱን ገልጸዋል የአዲስ አበባ ከተማ የ2018 በጀት ከዘንድሮ በ108 ቢሊዮን ብር ጨምሮ ቀረበ። የአዲስ አበባ ከተማ አስተዳደር ካቢኔ ሰኞ ሰኔ 9 2017 ዓ ም ባደረገው ስብሰባ የመጪው ዓመት በጀት 350 ቢሊዮን ብር እንዲሆን ወስኖ ወደ ከተማ ምክር ቤት አስተላልፏል። በዋነኛነት ድህነት ቅነሳ ላይ ትኩረት ያደርጋል የተባለለት የ2018 በጀት ለዘላቂ ልማትና የስራ እድል ለሚፈጥሩ ትላልቅ ፕሮጀክቶች ማስፈጸሚያነት እንደሚውሉ ተገልጿል። ለ2018 የተዘጋጀው በጀት ከዘንድሮ ጋር ሲነጻጸር በ181 ቢሊዮን ብር ብልጫ አለው። ይህ ጭማሪ ከከተማ አስተዳደሩ በ2015 ከነበረው የ100 ቢሊዮን ብር ጠቅላላ በጀት በ8 ቢሊዮን ብር ይበልጣል። ለፍጥነት ከፍተኛ ጭማሪ እያሳየ ያለውን የአዲስ አበባ ከተማ በጀት ከ2014 እስከ 2018 ባሉት አምስት ዓመታት ውስጥ በ395.25 በመቶ አድጓል። ይህም በ2014 70.6 ቢሊዮን ብር የነበረው የከተማ አስተዳደሩ በጀት በአምስት ዓመት ውስጥ በአምስት እጥፍ ገደማ እንዲያድግ አድርጎታል። ይህ አይነቱ እድገት በ2018 2 ትሪሊዮን ብር በሚጠጋ የፌዴራል መንግስት በጀት ላይ እንኳን የታየ አይደለም። የፌዴራል መንግስት በጀት ከ2014 ጀምሮ ባሉት አምስት ዓመታት ውስጥ ያደገው 180.96 በመቶ ነው። ይህ የበጀት የእድገት ምጣኔ ከአዲስ አበባ ከተማ ጋር ሲነጻጸር በግማሽ ያንጻል። 85 ከፍተኛ የትምህርት ተቋማት ከትምህርት ስርዓቱ እንዲወጡ እየተደረገ እንደሚገኝ ባለስልጣኑ አሳወቀ። በ375 ከፍተኛ የትምህርት ተቋማት ላይ በተደረገው ክትትል መስፈርት ማሟላት ያልቻሉ 85 ተቋማት ከትምህርት ስርዓቱ እንዲወጡ እየተደረገ እንደሚገኝ የትምህርት ስልጣናና ባለስልጣን አስታውቋል። የባለስልጣኑ ቁጥጥርና የትምህርት ማስረጃ ማረጋገጥ ምክትል ዋና ዳይሬክተር አቶ ቢኒያም ኢሮ እንደተናገሩት 47 ተቋማት የተቀመጠውን አሰራር ጥሰው በመገኘታቸው በከፍተኛ ማስጠንቀቂያ እስከ ሙሉ በሙሉ ከዘርፉ እንዲወጡ ተደርጓል። የተሰጣቸውን ቅጣት የማይተገብሩ ተቋማት ደግሞ በህግ እንዲጠየቁ የማድረግ ስራ መሰራቱን ገልጸዋል። ዋና ዳይሬክተሩ ከተሰጣቸው የተማሪ ቁጥር በላይ የሚያስተምሩ ኮሌጆች መኖራቸውን አንስተው ይህም በትምህርት ጥራት ላይ ከፍተኛ ጉልት ማሳክሉን ተናግረዋል። አርባ ተማሪ እንዲያስተምሩ ተፈቅዶላቸው 5000 ተማሪ ተቀብለው ከአቅማቸው በላይ የሆነ ተግባር የሚፈጽሙ መኖራቸውንም አክለዋል። ህጋዊ ያልሆኑ የትምህርት ማስረጃዎች ወደ ተቋሙ እንደሚመጡ የተናገሩት ኃላፊው፣ አሁን ላይ እነዚህ ችግሮች እንዳይፈጠሩ በትኩረት እየተሰራ ነው ብለዋል። የማጭበርበር አካሄዶችን ለመግታት 1.3 ሚሊዮን የተማሪ ማስረጃዎችን በዲጂታል ስርዓት መመዝገቡን አስታውቀዋል። በግል ከፍተኛ ትምህርት ተቋማት የሚሰሩ ሰራተኞች የትምህርት ማስረጃ አጣርተን ጨርሰናል። ያሉት ምክትል ዋና ዳይሬክተሩ ውጤቱን ለመንግስት የማቅረብ ስራ እየተሰራ እንደሚገኝም ተናግረዋል። የኡጋንዳ ፕሬዝዳንት ዩዌሪ ሙሴቬኒ ሲቪሎች በአንዳንድ ሁኔታዎች በድጋሚ በወታደራዊ ፍርድ ቤት የሚዳኙበትን የሕግ ማሻሻያ ፈረሙ። ከዚህ ቀደም እንደዚህ አይነት የፍርድ ሂደትን የሚፈቅድ ህግ ይህ ህገ መንግስታዊ በሚል ባለፈው ጥር ከሀገሪቱ ጠቅላይ ፍርድ ቤት ውሳኔ ሰጥቶበታል። ከፍርድ ቤቱ ውሳኔ በፊት ሲቪሎች እንደ ጦር መሳሪያና ወታደራዊ ደንብ ልብስ ይዘው ከተገኙ የፍርድ ሂደታቸው በወታደራዊ ፍርድ ቤት ይታይ ነበር። የመብት ተሟጋጅ ህገ የመንግስት ለማሳደድ ጥቅም ላይ ይውላል በሚል ቅሬታ አቅርበውበታል። የህዝብ ተወካዮች ምክር ቤት አባላት ባለፈው ወር ህጉ የሀገሪቱን ትልቁን ፍርድ ቤት ውሳኔ የሚጥስ ነው የሚል ተቃውሞ ቢገጥመውም ማሻሻያው ጸድቋል። የጠቅላይ ፍርድ ቤት ዳኞች ወታደራዊ ፍርድ ቤቶች ገለልተኛ አሊያም የዳኝነት ተግባርን ለመከወን አቅም የላቸውን ማለታቸውን ዓለም አቀፉ የሰብአዊ መብት ማህበር በወቅቱ ገልጾ ነበር። ማሻሻያው ግን አንዳንድ ችግሮችን ለመፍታት የሚሞክር ይመስላል። ፍርድ ቤቱን የሚመሩ ባለሙያዎች አግባብነት ያለው የህግ ስልጠናና ማረጋገጫ ሊኖራቸው እንደሚገባም ይጠቅሳል። ከዚህም በተጨማሪ ህጋዊ ኃላፊነታቸውን ሲወጡ ነጻና ገለልተኛ ይሆናሉ ይላል። አድማጭ ተመልካቾቻችን ከተወበደች ኔትወርክ ላይ ለት ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።